ጤና ስጥልኝ ክቡራንና ክቡራት የፕሮግራማችን ተከታታዮች እንደሰነበታችሁ። ይህ አዲሱ ሚዲያ ነው። ለወገን ደራሽ ወገን ነው እና ሳውዲ ውስጥ የሞት ቀነቀጠሯቸውን ለሚጠባበቁ ኢትዮጵያውያን እንድንደርስላቸው የሰላማዊ ሰልፉ ጥሪ አስተባባሪ የላከልንን እንሆ ወደ እናንተ አድርሰናል። እስከ ሰላማዊ ሰልፉ ድረስ ይህን ማስታወሻ ወይም ይህን ማስታወቂያ ከሚዲያችን ላይ አናነሳውም እና ተከታተሉ፣ በሰልፉም ተካፈሉ። በነገራችን ላይ በዚህ ኢፍትሐዊ ብይን ላይ አምነስቲ ኢንተርናሽናል የሰጠው መግለጫም አለ። ያንን እናቀርባለን። ከኃላፊዎቹም ጋር ቃለ ምልልስ ለማድረግ እቅድ ይዘናል። ያንንም እንደተከናወነልን ወደ እናንተ እናደርሳለን። ሰላም የሰላማዊ ሰልፍ ጥሪ በሳውዲ አረቢያ ኤምባሲ ዋሽንግተን ዲሲ ከሞት እንታደጋቸው 43 ኢትዮጵያውያን ስደተኞች ከየመን ወደ ሳውዲ አረቢያ ድንበር አቋርጠው ሲገቡ በድንበር ጠባቂዎች ተይዘው ለፍርድ ከቀረቡ በኋላ ከአምስት እስከ አስር ዓመት ተፈርዶባቸዋል የሳውዲ አረቢያ ጄዳ በሚገኘው በናጅራን ሲጅን አልአሚን እስር ቤት ውስጥ ይገኛሉ ለፍርድ ሲቀርቡም ጉዳያቸውን የሚሞግትላቸው ጠበቃ የሳውዲ መንግስት አላቆመላቸውም። በማያውቁት ወንጀል በማይረዱት ቋንቋና ባይተዋር በሆኑበት ሀገር፣ ያለ ተከላካይ ጠበቃ በድጋሚ ለፍርድ ቀርበው የይሙት በቃ የተበየነባቸው ሲሆን እስካሁንም አስሩ ኢትዮጵያውያን የሞት ቅጣት እንደተፈጸመባቸው ተረጋግጧል። የቀሩት ሰላሳ ሦስቱ ኢትዮጵያውያን ደግሞ የሞት ቀነ ቀጠሯቸውን በመጠባበቅ ላይ ይገኛሉ። በጣም በቅርቡ ሊረሸኑ እንደሚችልም ተነግሯል። ጊዜ የላቸውም፣ እንታደጋቸው። ክብራትና ክብራን ኢትዮጵያውያን በሙሉ በወገኖቻችን ላይ በፍርደ ገምድልነት ያለ ተከላካይ ጠበቃ የተበየነባቸውን የይሙት በቃ ውሳኔና ርሸና በአስቸኳይ እንዲቆም ለመጠየቅና በዓለም አቀፍ የሰብአዊ መብት አስከባሪ ተቋማት መጎብኘት እንዲችሉ እንዲሁም ወደ አገራቸው የመመለስ መብታቸው እንዲጠበቅ ለመጠየቅና በአጠቃላይም የሳውዲ መንግስት ላይ ያለንን ቁጭትና ተቃውሞ ለማሰማት የተቃውሞ ሰልፍ አዘጋጅተናል። በእስር የተከረቸሙ የሞት ፍርድ ቅጣት ከመቀበላቸው በፊት በምንችለው ሁሉ የወገኖቻችንን ሕይወት ለማትረፍ በፍጥነት እንድንጥርና እንድንረባረብ በታላቅ ሀገራዊ አደራ እናሳስባችኋለን። የሰልፍ ቀን ሐሙስ ጁን 26 2025። የሰልፍ ቦታ ሳዑዲ አረቢያ ኤምባሲ። ሰዓት ከ10 30 ኤኤም እስከ 2 ፒኤም። አድራሻ 601 ኒው ሃምሻይር አቭኒው ኖርዝ ዌስት ዋሽንግተን ዲሲ 20037። የዋሽንግተን ዲሲ እና አካባቢው የአማራ ትዕይንተ ህዝብ አስተባባሪ